ሀገሪቱ ያሏትን የተፈጥሮ ጸጋዎች በሚገባ መጠቀም አለመቻሏ የውጭ እርዳታዎች ተመጽዋች ሆና እንድትቆይ አድርጓል። ይህን ለመቀየርና መንግስት የኢትዮጵያን የተረጂነት ታሪክ ለመቀየር ልዩ ትኩረት ሰጥቶ እየሰራ ነው። ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉ የክልል የአደጋ ስጋት ስራ አመራር ኃላፊዎች ያለንን አቅም ባለመመልከታችን የረጆችን ደጅ ስንጠና ቆይተናል ይላሉ። እንደ አገር ቀደም ሲል አባቶቻችን በከፍተኛ መስዋዕትነት በደም ያቆሟትን አገር በላባችን ማጽናት እንዳለብን ከህብረተሰቡ ጋር ሰፊ ውይይት ተደርጎ ነው ወደ ስራ የተገባውና ትልቁ ከፍተኛ የሆነ መሬት አለን፣ ውሃ አለን፣ ሀብት አለን። ይህን ሀብት ተጠቅመን አምርተን በራሳችን ድጋፎችን ማቅረብ እንደምንችል የመግባባት ስራ ነው። ተረጅነት ለማዕከላዊ ኢትዮጵያ ክብረነክ ነው የሚለውን እንደ ሀገርም በሀገር ደረጃ ተረጅነት ክብረነክ ነው የሚለውን አቋም፣ በሀገሪቱ መንግስት የወሰደውን አቋም እንደ ክልል በዋናነት ለማዕከላዊ ኢትዮጵያ ተረጅነት የማይመጥን ክብረነክ ነው የሚለውን በሁሉም ደረጃ መግባባት ተችሏል። ዋናውና ቁልፉ ጉዳይ ከመግባባት አንጻር በክልሉ በሁሉም ደረጃ ከአመራር ባለድርሻ አካላቶች እና ከህዝብ ጋር ከ1.6 ሚሊዮን በላይ ዜጎችን በማሳተፍ የተረጅነት አሉታዊ ገጽታዎች እና በተለይ ምርታማነት ላይ የሚያሳድረው ተጽዕኖ ላይ መግባባት ተችሏል። ኢትዮጵያ ሰብአዊ ድጋፎችን በራስ አቅም በማሟላት ከተረጅነት ለመላቀቅ በምታደርገው ጥረት ውስጥ ክልሎች ሚናቸውን መወጣት እንዳለባቸው ይጠበቃል። ክልሎቹም የሰብአዊ ድጋፍን በራስ አቅም በመሸፈን የሀገርን ክብር ለማስጠበቅ እየተጉ ናቸው። የበጋና የምህር ምርቶች ላይም ለመሰማራት ብዙ ጥረት ተደርጓል። ወደ 43 ሺህ ሄክታር መሬት ለመታረስ በየቀበሌው፣ በየወረዳው በክልልም ደረጃ የሚታረሱ አከፋፍለን ለሁሉም እቅድ አውጥተን እየተንቀሳቀስ ነው። በሚቀጥሉት ሁለት ዓመታት በሚቀጥሉት ሁለት ዓመታት 4500 ሄክታር መሬት በማልማት 36000 ሜትሪክ ቶን እህል እንዲያከማች ይጠበቃል ማለት ነው። በዚህ መሰረት የአደጋ ምላሽ ፕሮጀክት ጽፈት ቤትና በሁሉም ደረጃ ደግሞ ይህንን የመጠባበቂያ ክምችት ለመያዝ የሚመረተው መሬት የመለየት የተለዩ መሬቶችን የማረስና ምርቱ ተሰባስቦ ወደ መጋዘኖች የሚገባበት ሂደት ላይ ተስፋ ሰጭ ውጤቶችን ማየት ችለናል። በዚህ በልግ ወደ 5000 ሄክታር ለማልማት ካቀድ ነው። ከ3500 በላይ ሄክታሮችን አርሰናል። አሁንም የበልግ ስራው እየቀጠለ ነው። ለመኸርም ዝግጅት እያደረግን ነው። ሰው በዚህ ሂደት 46900 ሜትሪክ ቶን ለመያዝ ስራዎችን እየሰራን ነው። በበልግ የተስፋ ሰጪ ጉዞ ኢትዮጵያ ያላትን ሰፊ የሚታረስ መሬትና የውሃ ሀብት ሲጨምር የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ ትልቅ አቅም መሆኑን አንስተዋል። ክልሎቹ ብዙ የውሃ ተፋሰሶች ያሉባት ሰፋፊ መሬቶች በየቦታው ያሉባት፣ መስኖን ብናወጣ ብዙ መሬቶችን ማግኘት የምንችልባት፣ አሁን ደግሞ ያሉትን መሬቶች ራሱ በአግባቡ ያልተጠቀምንባት። ስለዚህ ምርታማነቱን ከግለሰብም ጀምሮ እንደ ሀገርም እንደ ክልልም ምርታማነቱን መጨመር ከቻል የራሳችንን አቅምን አጠናክረን ችግራችንን መፍታት የምንችልበት ሂደቶች በጣም ትልቅ ስለሆነ ችግራችንን መፍታት እንችላለን እንችላለን። አሁንም መንግስት ያቀዳው ከ2018 ጀምሮ ራሳችንን አቅማችንን አጠናክረን ከእርዳታ ነፃ የሚሆን አገርን እንፈጥራለን የምንለው ሰርተን ነው። ተረጅነትን ሙሉ ለሙሉ ማስቀረት እንደሚቻል በበጋ መስኖ ስንዴ፣ በሌማት ትሩፋትና በኢንዱስትሪ ዘርፎች እየተመዘገቡ ያሉ ስኬቶች የተግባር ማሳያ መሆናቸውን በመጥቀስ የዜጎች ፍላጎትም ያሉንን ሀብቶች ተጠቅመው የመቀየር ነው ይላሉ። ራስን የውስጥ አቅምን ማየት ነው። ቀደም ስል የጎደለን ነገር አሁን ግን ከኅብረተሰቡ ጋር ተወረውልኝ በደንብ ተወያይተናል። ሰው ቆጭቶታል። ወደ ተግባር ገብቶ ደግሞ በአጭር ጊዜ ውጤት እያየን ነው። ያለን አቅም ሰፊ ነው። እኛ ራሳችን አይደለም፣ አለፍ ብለን አፍሪካን መመገብ የሚችል አቅሙ እንዳለን፣ ይሄ ደግሞ በአጭር ጊዜ በሰራናቸው ስራዎች ማየት ይችለናል። ባለፉት ዓመታት የታሪክ ጥፋቶች ታይተዋል። እንግዲህ ስንዴን ኤክስፖርት ማድረግ ከማምጣት ወደ ኤክስፖርት ማድረግ ዶላር በዛ የማግኘት መንገድ ሁሉ ጀምረናል። ሰብአዊ ድጋፍን በዘላቂነት በራስ አቅም ለመሸፈን በሁሉም ክልሎች ስኬታማ ስራ እየተሰራ መሆኑን የሚገልጸው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ነው። እንደ ኮሚሽኑ ገለጻ ተፈጥሯዊና ሰው ሰራሽ አደጋዎችን በራስ ሀብት መቋቋም የሚያስችል አቅም የመፍጠሩ ሂደት ክልሎች በስፋት የሰሩበት ነው። ባለፉት አምስት ዓመታት በዚህ እሳቤ ወደ 86 በመቶ የሚያክል የተረጂ መጠን እየቀነሰ የሄደበት ሁኔታ አለ። ይህም ትልቁ በኢኮኖሚ ሉዓላዊነት ላይ የሚሰሩ ከሌማት ትሩፋት ጋር፣ ከአረንጓዴ ሌጋሲ ጋር፣ ከኩታ ገጠም እርሻ ጋር፣ ከስንዴ ልማት ጋር፣ ከእንስሳት፣ ከሰብል፣ ከአትክልትና ፍራፍሬ ጋር የሚያያዙ ስራዎች። በሌላ በኩል ያልተገባን በማጥራት የሚገባውን በመለየት በማጥራት ሂደት የተሰራ ስራ አለ። እንግዲህ ከዝግጅት ምዕራፎች ጋር አድርገን በመግባባትም በማጥራትም እየተሰሩ የሄዱ ናቸው። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችሉም ውጤታማ እንቅስቃሴዎችን በማድረግ ላይ ትገኛለች።